ላአ በጣም ነው የምንኮራባቸው የአማራ ፋኖ በጎጃም ድርጅታችሁ በእናንተ በእጅጉ ይኮራል። መሬት ላይ ጠላትን መፈናፈኛ አሳጥታችሁ በየቀኑ እየከዳ በየቀኑ እያፈገፈገ በየቀኑ ቀጠናውን እየለቀቀ በስነ ልቦና ሙሉ በሙሉ እየተሸነፈ ያለበት ወቅት ላይ ነው ምንገኘው። ይህ ይሆን ዘንድ የፈጣሪ ፈቃድ ከመሆኑ ባሻገር የእናንተ ጽናት፣ የእናንተ አንድነት፣ ከምንም በላይ ወንድማማችነትና ቅንነታችሁ ለዚህ አድርሶናል። እኛም ፈጣሪ በፈቀደልን ልክ ይህ ትግል ባለቤት እንዲኖረው ይህ ትግል ማንም አልፎ ያጅ እንደሚዘግ ነው የመንገድ ዳር እሸት ሳይሆን ባለቤትና እረኛ እንዳለው መሪ እንዳለው ትውልድ እንዳለው ትግል እንዲሆን የምንችለውን ሁሉ አድርገናል። ዋጋም ከፍለንበታል። ዛሬ እያየን ያለነው የዋጋችንም ፍሬ ነው። በእርግጥ የምንከፍለው ዋጋ በዚህ የሚቆም አይደለም። ገና ብዙ ስራ ይጠብቀናል። ገና መስዋዕትነት ይጠብቀናል። እንደምናሸንፍ ግን እርግጠኞች ነን፣ እየኮራንም ጭምር እንደ ትውልድ ብቻ ሳይሆን እንደ አካባቢ ተወላጅም ጭምር በዚህ ዘመን በአንድ ወቅት በእና አርበኛ በላይ ዘለቀ ዘመን የነበረውን የጎጃም ኢሊት መልሰን ወልደን እኛ ምክንያቱ ነን። ይሄ ጄኔሬሽን የአማራን አንገት ቀና ያደረገበት ዘመን። አማራ ጠመንጃ ለማንሳት እልፍ አመታት ፈጅቶበታል። በርካታ አመታትን አሳልፏል። በተለይ ከቅኝ ግዛት ወረራው ዘመን ጀምሮ ጸረ አማራነት አጀንዳ ሆኖ ጸረ አማራነት የፖለቲካ መስመር ሁኖ እዚህ ሀገር ላይ ህግ ሁኖ ህገ መንግስቱ ሁኖ የእያንዳንዳችንን ጉሮሮ አንቆን የነበረው ያንን ለመቀልበስ ብዙ ውጣ ውረዶች ታይተዋል። አብዮት በሚባለው የግራ ዘመም እንቅስቃሴ ወቅት አንቱ የተባሉ የአማራ ምሁራን፣ ጀግኖቻችን፣ ወታደራዊ ኤሊቶቻችን፣ የፖለቲካ ኤሊቶቻችን ያለቁበት የቀይ ሽብር ነጭ ሽብር ዘመን በአማራ የትውልድ ቅብብሎች ውስጥ ትልቅ ሽንቁር ጥሎ ያለፈበት ዘመን ነው። ትልቅ የትውልድ ክፍተት ተፈጥሮ በዚህ የትውልድ ክፍተት መካከል ቲፒኤልኤፍ ወይም ህዋት የሚባለው ኃይል በቅሎ የነበረውን የአማራ ጥላቻ ወደ ህግ ቀይሮት ያለማንም ሃይባይ ሰላሳ አመት ሙሉ ተደቆሰናል ሰላሳ አመት ሙሉ በገዛ ሀገራችን ባይተዋር ሆነናል በገዛ ሀገራችን ተሳደናል ተቅበዝባዥ ሆነናል ዛሬ እኔና እናንተ ያንን ታሪክ የሚቀለብስ ጠመንጃ አንስተናል። እንኳን የዚህ ትውልድ አካል ሆናችሁ እንኳን የዚህ ትውልድ አካል ሆንኩ። ብዙዎች ይህንን እድል አጠውት ብቻቸውን እየተብሰለሰሉ እያዘኑ እየተቆጩ አልፈዋል። የቅርብ ጊዜዎቹን እነ ጀነራል አሳምነውን ጨምሮ ትውልዱ በተገቢ ሁኔታ ስላልተነሳ ስራም ስላልተሰራ የሚቆጩን እንቁ መሪዎቻችንን አጠናል። ዛሬ ያ ዘመን ላይደገም አክትሟል። ዛሬ ዓለም ሁሉ እየመሰከረ ያለው በምስራቅ አፍሪካ ራሱን ፋኖ የብሎ የሚጠራ የአፍሪካ ቀንድን ጂኦፖለቲክስ ባላንስ የሚጠብቅ ኃይል ፈጥረናል። ይህ ኃይል እንዲፈጠር ዋጋ ከፍላቸዋል፣ ዋጋ ከፍለናል። ብዙ ወንድሞቻችን ህይወታቸውን ሰጠዋል። ብዙ ወንድሞቻችን ኑሯቸውን አጎሳቅለዋል፣ ቤተሰባቸውን በትነዋል፣ በትነናል። ነገር ግን ደስ እያለን የምንከፍለው መስዋዕትነት ነው። ህዝባችን ከጫፍጫፍ ጎጃም ውስጥ ከአባይ እስከ አባይ ስትንቀሳቀሱ እናቶች ማቅ ለብሰው፣ ኮት ሱሪ ለብሰው ዋጋ ተከፍሎበት ያለ ትግል ነው። ያ ሁሉ ዋጋ የሚመነዘረው በእናንተ ጽናት፣ በእናንተ ዲስፕሊን፣ በእናንተ የዓላማ ሰውነት ብቻ ነው። ማንም ሊመጣላችሁ አይችልም። ከዚህ በኋላ የኢትዮጵያ በኢትዮጵያ ሰማይ ስር የሚኖር የደህንነት ጉዳይ፣ የጸጥታ ጉዳይ፣ የፖለቲካ ጉዳይ፣ የኢኮኖሚ ጉዳይ በእኛ እጅ ይወሰናል። መሪያችን ከዚህ በፊት እንደተናገረው አርበኛ ዘመነ ካሴ ማንም ወደደም ጠላም መጪው ታሪክ በእኛ እጅ ይጻፋል ብሎ ነበር። ከሁለት ዓመት ከሶስት ዓመት በፊት ምንም ሳይኖረን አንድ ክላሽ ይዘን ነው ይሄን የተናገረው። ነገን እናይ ስለነበረ እየጻፍነው ታሪካችንን በወርቅ ቀለም በደም እየጻፍነው ከ50 ከ60 ዓመት በፊት እነከሌ እንዲነበሩ የሚባለው ታሪክ ልክ እናንተ አሁን እያለፋችሁበት፣ እኔ እናንተ እያለፍንበት ያለነው ወቅት በጣም በሚገርም ሁኔታ በአንድ አመት ከስድስት ወር ውስጥ በአለም ታሪክ እንደዚህ አይነት ሸማቂ ኃይል በዚህ ደረጃ ራሱን አደራጅቶ በዚህ ደረጃ የመንግስትነት ቁመና ይዞ ያለበት የዓለም ታሪክ የለም። እርግጠኛ ሆኑ። በዚህ የትኛውም የብሔረተኝነት ትግል በሶስተኛ ሀገሮች ድጋፍ በሆነ ሸለቆ ወይ በረሃ ውስጥ የሚመሰረት የሚመራ እራሱን ቀስ እያለ የሚያሳድግ ነው። እኛ ግን አብዮቱን ከከተማ ነው የጀመርነው። አሁንም አብዮቱን ከተማ ውስጥ ሆነን ነው እየመራ ነው ያለነው። በአንድ አመት ከስድስት ወር ትግል ውስጥ ሰማንያ ፐርሰንት አማራ ክልል የሚባለውን ቀጠና ህዝቡንና ቴሪቶሪውን ኮንትሮል ማድረግ ችለናል። በአንድ አመት ከስድስት ወር ጊዜ ውስጥ አጀንዳ መሆን አለም አቀፍ አጀንዳ መሆን ብቻ ሳይሆን ዲፐንደብል ኃይል የትኛውም ኢትዮጵያ ውስጥ ፖለቲካ የሚሠራ ኃይል ፋኖ የሚባለው ኃይል ጋር መነጋገር መወያየት እንዳለበት እንዲያውቅ አድርገናል ነገር ግን ሁሉም ነገር በተሰመረለት መንገድ ይሄድ ዘንድ አሁንም ዋጋ መክፈል ያስፈልገናል ከውስጥም ከውጭ እኛ እድለኞች ነን ህዝብ መሃል ነው ያለነው ህዝባችን በአማራነቱ የማይደራደር ሆኗል በእኛም ስራ የአማራ ብሔርተኝነትን የትውልዱ ርእዮት እንዲሆን አድርገናል ትውልዱ ትጥቅ እንዲያነሳ ጠመንጃ እንዲያነሳ ጠመንጃ ማንሳት ብቻ ሳይሆን አንስቶ መዋጋት እንደሚቻል አፍሪካ ውስጥ አሉ ከሚባሉት የመከላከያ ሃይሎች መካከል አንዱ የሆነውን በዓለም ላይ የመጨረሻ የተባለውን የሚሊተሪ ቴክኖሎጂ ድሮን የታጠቀን ሰራዊት ፊት ለፊት ገጥሞ ማሸነፍ፣ መማረክ፣ ማንበርከክ እንደሚቻል አሳይተናል። ከዚህ በኋላ ወደኋላ ኋላ የሚባል ነገር ባይኖርም እያንዳንዷ ቀን እያንዳንዷ ቀን መሽታ በነጋሽ ቁጥር ግን የምታስከፍለን ዋጋ እንዳትኖር ትግሉን በፍጥነት በሰዓቱ በትክክለኛው ጊዜ መቋጨት ያስፈልገናል። ያ ይሆን ዘንድ ድርጅት የሚባለው ነገር የእናንተ ውጤት ነው፣ የማንም አይደለም። በተለይ ደግሞ የአባይ ሸለቆ ብርጌድ ትልቅ ኃላፊነት ይጠበቅበታል። እንደ ስማችሁ እንደ ታሪካችሁ እንደምንኮራባችሁ ሆናችሁ ስላገኘኋችሁ ከልቤ በጅጉ ኮርቻለሁ፣ ተደስቻለሁ። ከዚህ በላይ ግን ኃላፊነት ይጠበቅብናል። በየትኛውም ቀጠና የአባይ ሸለቆ ብርጌድ እንደ አርያ የመጀመሪያው ብርጌድ ነው። በነገራችን ላይ እንደ አርያ ከመቆጠሩ ባሻገር በገጠመው የውስጥ ፈተና ከፍተኛ ዋጋ የከፈሉ መሪዎች ገና በለጋነት እድሜያቸው ትልቅ ኃላፊነት አሸክመናቸው ይህንም ብርጌድ እዚህ ደረጃ ያደረሳችሁ ወንድሞቼ፣ አሁንም ቀጣይ ሌላ ኃላፊነት ይጠብቀናል። ይጦር እዚህ እነብሴ ውስጥ ወይም እዚህ ጎንቻ ድንበር ውስጥ ብቻ ታግሎ የሚቀር ጦር አይደለም። ድንበር ተሻግሮ የአራት ኪሎን መንበር። በመሰረቱ አራት ኪሎ የቀበሌዎች ስብስብ ውጤት ነው። ሌላ ምንም ታምር የለው። አራት ኪሎ ማለት በሪሶርስ እና በሰው ኃይል ላይ ማዘዝ ነው። በሪሶርስ ላይ ማዘዝ ማለት በህዝብን ማስተዳደር ነው። ሌላ ታምር፣ ሌላ ቋንቋ የለውም። የዚህ ድምር ውጤት ነው እኛን ወደ መንግስትነት የሚቀይረን። በዛ ልክ ግብዞችም አይደለም ከዚህ በኋላ የአማራ ኃይሎች። አሁን ባለው ኢትዮጵያ፣ በኮንቴምፖራሪ ኢትዮጵያ ፖለቲካ አሰላለፍ ውስጥ አማራ ብቻውን የኢትዮጵያ ሀገረ መንግስት መስራች ገዥ መሆን የሚችልበት እድል የለም፣ የተዘጋ ነው። ከሌሎች የፖለቲካ ኃይሎች ጋር ተባብረን መንግስት እንሆናለን በልካችን። ያ ሲባል ኢህአዲግ ሰፍሮ በሰጠው የአማራ ክልል ውስጥ ማለት አይደለም። አማራ ባለበት የትኛው ማዕዘን፣ በወለጋ በመተከል በሌላውም ቀጠና ያለው አማራ ራሱን በራሱ እንዲያስተዳድር ፖለቲካዊ ክልና እንዲኖረው የጸጥታው ክልና እንዲኖረው እንደ ህዝብ እንዲኖር ቋንቋውን፣ ባህሉን፣ መብቱን እንዲያዳብር የሚያደርግ መደላድል መፍጠር ግዴታችን ነው። እያንዳንዱ የምትተኩሱት ጥይት የምትከፍሉት የደም ዋጋ የሚጠናቀቀው የራሳችንን ከሌላው ህዝብ ጋር የሚያስማማንን ኢትዮጵያን የሚያጸናትን አማራን የሚያስከብረውን ህገ መንግስት ስንጽፈው ያንን ህገ መንግስት የመጻፍ ሂደት ፕሮሰስ እየተጓዝን ያለነው አባይ ሸለቆ ብርጌድ ብቻ ግን በርካታ ማስተርስ ዲግሪ ያላቸው ልጆች አሉ። እዚህ ብርጌድ ብቻ አይደለም እንደ አማራ ፋኖ ነው። ስለዚህ ይሄ ትውልድ ከተለያየ ፕሮፌሽን የተነሳ በመንግስት ሰራተኝነት፣ በሐኪምነት፣ በህግ ባለሙያነት፣ በተለያየ ዘርፍ ስራ የሰራ አቅም ያለው መንግስት የመሆን የሚችል ኃይል በንጽጽር እንኳን ብታዩት ከፊታችሁ የሚቆም አንድም የወረዳ ካድሬ የዞን ካድሬ የለም። በፖለቲካ ንቃት፣ በኮሚትመንት በየትኛውም መመዘኛ እራሳችንን ለትልቅ ዓላማ እንድናጭ አደራ ማለት ፈልጋለሁ። አመራሮቻችሁ ጋር በጣም በጥልቀት ጓዳዊነት በተሞላበት መንገድ ውይይት ተደርጓል። በግለሰብ ደረጃም ጭምር ችግሮች እየተነሱ ሂስ ግለይስ በሚመስል መንገድ ትችቶችን አንስተን ውይይት አድርገን እንደ ድርጅት ያለብንን የቤት ስራ ወስደናል። እነኚህ ተመራቂዎች ያው እድለኞች ናቸው። ብዙዎቻችሁ በብዙ መከራ ነው እዚህ የደረሳችሁት። እነሱ ቢያንስ የሚፈልጉትን የመሳሪያ አይነት እያዩ ውጊያም ጭምር እያዩ ነው የተመረቁት። እነኚህ ልጆች አብቅታችሁ እንዳልኳችሁ የሚጠብቅባችሁ ተልእኮ ግዙፍ ነው። ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜን፣ ወደ ደቡብ ወደ የትኛው አቅጣጫ ሚሽል ሊኖር ይችላል። ለዛ ራሳችን ማዘጋጀት አለብን። ለዛ ኃይላችን መገንባት አለብን። ምንም እንድናደርግ የሚያደርገን ግን ማንኛውንም ዋጋ ከፍለን ለእናንተ የሚያስፈልጋችሁን ነገር እንድናደርግ የሚያስገድደን የእናንተ ጀግንነትና ባህሪ። ስለዚህ በዛ ጽናታችሁ ቀጥሎ የጎደለው ነገር ይሞላል። መጪው ጊዜ በጣም የተሻለ ነው፣ በጣም የተሻለ በእርግጠኝነት የምነግራችሁ ሳይንቲፊካል በሆነ መመዘኛ ካየነው ጠላት በእጅጉ እያሽቆለቆለ የወገን ኃይል በእጅጉ እየዳበረ ያለበት ወቅት ነው የሚገኘው። ዛሬ ድሽቃ ብርቃችን አደለም፣ በየብርጌዱ በርካታ ድሽቃዎች አሉ። ዛሬ ብሬን ስናይፐር ብርቃችን አደለም፣ እንሰራበታለን። ገና የቡድን መሳሪያ ጥያቄ በማይሆንበት ደረጃ ድረስ መልስ ይኖራችኋል። በእርግጠኝነት የምነግራችሁ ይሄ ሁሉ እንዲሆን ግን እንደከዚህ በፊቱ በወንድማማችነት በጽናት ችግሮችን ተቋቁማችሁ እርስ በርስ ተራርማችሁ እንድትቀጥሉ ያስፈልጋል። በተረፈ እጅግ በጣም ደስ ብሎኛል። እጅግ በጣም ወዳችኋለሁ። አመሰግናለሁ።